ወይዘሮ ሜላት አቶ ኖላዊን ላውየን አንተ ነህ የሰረከው ከልጆቹ ጋር ተባብረህ እንደ ብደፍረ ነው የሶስት ሚሊዮን ወርቅ የምትሰርቀው ብላ አዋረደችው። ሀኒቾ ሀኒቾ እስከ ዛሬም ድረስ እናቴ ስለሆንሽ አክብሬሽ አብሬሽ በኖርኩ ላይ እንዴት አባየን እንደዚህ ሌባ ብለሽ አዋርደሽ ከቤቶች ታስወጫዋለሽ? እማዬ እውነትም አንቺ ማፈሪያ ነሽ። እና ደግሞ የእውነቴን ነው እምልሽ እዚህ ቤት ባልወለድ እንዲሁም ደግሞ የእናንተ ቤተሰብ ባልሆን ይሻላይ ነበረ ብላ እናቷን ጠብር ግፍ ብላ አናግራት፣ እንዲሁም ደግሞ ወቅሳት። ሀኒቾ ወደ አባቷ ጋር ሂዳ አባዬ ይቅር በለኝ፣ ተምቹ አንተንም ይቅር በለኝ። እናንተ ልክ ነበራችሁ። የእኔ እናት እኔም ሆነ እናንተም በፍጹም አትገቡም ብላ ተናገረች ሰላምዬ ሰላሙዬ ሰተት ብላ ሂዳ እናቷን እማዬ በቃ አንቺ ሁሌም ሰው ሁሉ መልካም ላሰበ ሁሉ መጥፎ ነው አይደል ለነገሩ እንዴት ከአንቺ ምን ይጠበቃል ምክንያቱም ለአንቺ በቅን ነገር የመለሱልሽን አንቺ ግን በመጥፎ ነገር እየመለሽ እጥፍ ድርብ እያደረግሽ ሰውን ታዋርጃለሽ እስኪ ንገሪኝ ጭራሽ ብለሽ ብለሽ የሃናን አባት ድጋሜ ሌባ ናህ አልሽው? አረ ማየተይ፣ እኔም እኔ ምልሽ እንደው አንቺ ግን የእውነት ማፈሪያ ነሽ። አረ የእውነት ማፈሪያ ነሽ። አረ ሰላም ተረጋጊ። ስለመመረጋጋት ነው የምታወሪው? ማየ፣ ትሰሚኛለሽ? የሃና አባት ጓደኛ እኮ ነው። ለአንቺ ደም ሰጥቶ ሕይወትሽን ያዳ ነው። ተምቹ ማለትም ደግሞ ምንም እንኳ ሁሉንም ነገር ባላቅም ዝሮ ዝሮ እዚ ውስጥ የገባው የሃናን መረጃ ለማውጣት ብሎ ነው። አንቺ ግን ጭራሽ አሳስረዋለሁ፣ እንዲሁም ደግሞ የሃናን አባት ሌባ ማለትሽ እጅጉን ታሳፍሪያለሽ። ትሰምኛለሽ? አባዬ ቢሰማ ይህንን ምን እንደሚልሽ አላቅም። ነገር ግን እናንተ የእውነቴን ነው የምልሽ በጣም ወራዳነሽ ብላ አለቻት። ሀኒቾ ሀኒቾ እንቅልፍ እየወሰዳት አይደለም ምክንያቱም ሀኒዬ አሁን ያለችበት ሁኔታ ጥሩ ሁኔታ አይደለም። እዝራን ለምን ቀረብኩት? ከእንደገና ደግሞ እሱ ካልፈለገኝ ለምን ነው እኔ አጥብቄ እየፈለግኩት ያለሁት? ምንስ ነው እየተካሄደ ያለው እልቤ ውስጥ እያለች ዝም ብላ ሰላሟን አታለች። ሰላምዬ፣ ሰላምዬ፣ እዝራን ቆይ መጀመሪያ ለምን ቀረብካት? አሁን ደግሞ ለምን እራካት? እስኪ ያለውን ነገር ንገረኝ እዝራ ብላ ስትለው ተረጋጊ ሰላም፣ እኔ እኮ ያለውን ነገር ነገርኩሽ። ምንድነው የነገርከኝ? አንተ የፍቅር ጥያቄ ጠየካት፣ እንደምትወዳት ሁሉን ነገር ከነገርክ በኋላ ምን ማለት ነው መራቅ? ትሰማኛለህ? እኔ በጣም የሚጠግብ ሰውና ኩራተኛ ሰው አይመቸኝም። እኔ እንግዲህ ተፈጥሮዬ ነው፣ ሰላም። ስለዚህ ሀንዬ ደግሞ መልካምና እጅግ ጥሩ ነች፣ ታውቂያለሽ። እኔ እስከ ዛሬ ምንም ነገር ፈልጌ አጥቼ አላውቅም፣ እና ለዛም ነው ሀንዬ ምናልባት እኔ ፈልጌያት እሷ ካልፈለገችኝ ያጣኋት ቀን እኔ ልቤ ስብርብር እንኩትኩት ይላል። እዋኪ ሰላምዬ ልትረጂ ሞክሪ እንጂ እኔ ከእናንተ ጋር ምንም አይነት ግጭትም ሆነ ምንም አልፈልግም። እራሴን አርቄ የምኖረው ለራሴ ብዬ ነው ብሎ ተናገረም። ሰላምዬ ተናደደች እና ደግሞ እኔ አልጠየኳትም ይላል እንዴ አረ ምን አይነቱ ነው የሆነ ድንቢጥ የሆነ የምላሲ ዘር የሆነች ብላ ዝም አለች። ፅ ለሰላምዬ አንድ የምነግርሽ ድብቅ ሚስጥር አለ ብላ ስትል የምን ሚስጥር ነው? ንገሪኝ፣ ንገሪ ባይሆን ግን ለእንዳትናገሪ ለሀና እንግዲህ፣ ሀና ማለት እኔ፣ እኔ ማለት ደግሞ ሀና ነን። ስለዚህ ምንም ነገር ሰምቼ ዝም የምል አይመስለኝም። አይ በውስጧ እኔስ እንድትናገሪ አይደል እንዴ የነገርኩሽ። ለማንኛውም እኔ እዝራን ሳልወደው አልቀረም። ምን ማለት ነው? ምን ምን ምን ምን እንግዲህ ሰምተሽኛል እንዴ? እንዴት ሆኖ ነው አንቺ እዝራን የምትወጁ? ምን ማለት ፈልገሽ ነው? እኔ እዝራ አይገባኝም እንዴ? አረ እንደዛ አይደለም ይገባሻል። እና ታዲያ ለምንድን ነው እንደዚህ የምታወሪው? አይ እኔ እኮ ልልሽ የፈለግኩት በሌላ መንገድ ሳይሆን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 ተምቹዬ ጥምብዝ ብሎ ሰክሮ ስለ እርግብ እያስታወሰ፣ ቆይ እርግብ የእውነት ብትወደኝና ብታፈቅረኝ ኑሮ እንዴት ወርቁን ትደብቀኝ ነበረ እያለ ጥያቄ ፈጠረበት። ከዛም ሰክሮ አቶ ኖላዊ ቤት ሄዶ አንኳኳና ወይኔ ልጄ፣ አንዷን ልጄን አድናለሁ ብዬ ሌላኛውን ልጄን ልቅበረው ማለት ነው። ኧረ ተምቹ ተረጋጋ እባክፋያው ተረጋጋ የሚል ነገር እንድትለኝ አልፈልግም። እናም ሆነህ ነው ሁሉንም ነገር ሀና እና እህቷ አወቁ። ምን አልገባኝም። ስለምን ሀና ነው ስለምን እህቷ ነው እንግዲህ ልጅወት አልኩ። ስለ ወርቁ አወቀች። ይሄ ልጅ ዛሬ አብዷል እንዴ? ስለምን ወርቅ ነው የምታወራው? እያለ ለማንኛውም እኔ ምን እንደማደርግ አውቃለሁ። አሁንም እህኔ በባዶ ሆዲስ ይሆናል የጠጣኸው ስለዚህ ምግብ መቅመስ አለብህ ብሎ ምግብ ሲያመጣለት እሱ ደግሞ ተኝቷል። አየ ፍቅር አያ ድሮ እኛ ፍቅር ሲይዘን ምግባን በላ፣ ውሃን ጠጣ፣ ዝም ብለን ስለ አንድ ሰው ማሰብ ነበር። የአሁኑ ደግሞ ጭራሽ ጥንብዝ ብሎ ሰክሮ ድልድል ለፍራሽ ላይ እየተኛ ታዲያ ይሄ ፍቅር ነው ወይ ተምቹ እያሉ አቶ ኖላዊም አብረው አደሩ። ወይዘሮ ሜላት ወይዘሮ ሜላት ትክዝ ብላ ቁጭ ብላ፣ እኔ እምልሽ እማዬ፣ ምን ሆነሽ ነው? እያሰብኩኝ ነው። አንቺ ለምንድን ነው ከእናት ከአባትሽ ጋር እና ከእህቶች ከእህትሽ ጋር ከወንድምሽ ጋር ያልወጣሽው? አረ እማዬ፣ እውነት ለመናገር አንቺን ብቻሽን ትቼሽ አልሄድም ብዬ ነው። እንዴ እኔ ምን አለብኝ? በቃ እዚህ ይኸው ዘና እንበል። አስቀየምኩሽ አይደል? ለምኑ እማዬ? ያው አላ አይደለም እማዬ በእርግጥ አንቺ ሁሌም እምታወሪው ነገር በሙሉ እምነት ለመናገር በጣም ያስከፋል ስለዚህ እማዬ አንችና እኔ ተራርቀን ነው መኖር ያለብን እኔ አባዬን የሚነካብኝ ማንኛውንም ሰው እመኝኝ ያጠፋለሁ አልወድም እና አንቺ ምንም እንኳ አምጠሽ ብትወልጅኝ ነገር ግን እዚህ ደረጃ የደረስኩበት በአባዬ ነው እና ከወለዴ ያሳደገ የሚባል ተረት ታውቂያለሽ መቼም እማዬ አይደል ስለዚህ እኔም ያን ያህል ነው ምወደው። አባዬን እንድትናገሪው አልፈልግም። ምናልባት ይሄ ውስብስብ ነገር አባዬን በፍጹም አይወክለውም። ደግሞ ሲቀጥል፣ የእኔ አባት በፍጹም ሌባ አይደለም። ታውቂያለሽ፣ ድሮ እንኳ እንደዛ እኔ ራበኝ ስል አንድ ቀን ሰርቆ አምጥቶልኝ አያውቅም፣ ምክንያቱም ሌብነት ስለማይወድ ብላ እስከ ጥግ ድረስ ነገረቻት። ሰላምዬ ሰላምዬ፣ ቆይ ሀንዬ እንደዚህ የምትገላበጭው እኔንስ ደግሞ ሰላሜን የምትነሽኝ ለምንድን ነው ብላ ስትል፣ ውይ ሰላምዬ ነሳሁሽ እንዴ? እና ታዲያ አልተኛልሽ እኮ። ምን ሆነሽ ነው? የተፈጠረ ችግር አለ? እንቅልፍ አልወስደኝ ብሎ ነው ባክሽ። እንዴ ቆይ ይሄ እንቅልፍ የሚባለው ነገር ምንድን ነው? ይሄ ፍቅርስ ምንድን ነው? ምንድን ነው? እስቲ ንገሪኝ። እማዬ በተናገረችው ነገር ነው ፋዘርን አራድለም፣ እና እዝራ ነዋ። ደግሞ እዝራ ምን ሆነ? አላውቅም ለምን? እንዴት ተቀየመኝ? ቅድም ደግሞ አግኝቼው ነበር። እና ታዲያ ምን አለሽ? በቃ እያየኝ ዝም ብሎኝ አለፈ። ከዛኔ ከኋላ መጣሁኝና አናገርኩት። እሺ፣ ሳናግረው ግን አንቺን ስለምወድሽ የብስ ልቀርብሽ አልፈልግም። ከቀረብኩሽ ደግሞ እኔ እጎዳለሁ ብሎኝ ሄደ። ቆይ ለምን ይጎዳል? ውይ ሀንዬ፣ እኔ ምልሽ አንቺ ታዲያ አልወደውም ካልሽ ለምንድነው እንደዚህ የምታስብለት? እንዴ የሰው ልጅ አይደል እንዴ ሰላምዬ በቃ አንቺና እኔኮ ለዚህ ነው የማንግባባው ሀንዬ። ስለዚህ ፍቅር ምንም ነገር አንቺ ጋር ስለማይገባሽ እና ስለማትረጅ ዝም ብል ይሻለኛል ብላ ጥቅልል ብላ ተኛች። አቶ ኖላዊ እየተከዘ ባለበት ሰዓት ሀኒቾ መጣች። አባዬ፣ ምን ሆነ ነው እንደዚህ የምተክዘውና የምታዝ ነው? እስኪ ንገረኝ። ምን ላርግ ብለሽ ነው እና ታዲያ ቆይ፣ ምግብስ ማን ሰርቶልህ ነው? እኔ ነኝ። ውይ አባዬ፣ በጣም ይቅርታ። እኔ እኮ እስካሁን እቆያለሁ ብዬ አስቤ አላውቅም ነበር። አረውን እሱስ ስለእኔ አይደለም፣ እሺ። ለተምቹ ነበር ጥንብዝ ብሎ ሰክሮ መጥቶ፣ ለሱ ነበር የሰራሁት። ግን አታናግረኝ፣ ማንንም አልፈልግ። አሴርንም የራኩት ከምክር ለመጽዲያት ነው ብሎ ተነስቶ ሄደ። ውይ አባዬ፣ ምንድን ነው የምናደርገው? ግን ነው፣ ግን የምናደርገው አላውቅም ብቻ፣ ግን እውነት ለመናገር እናም አባዬ፣ ምን እንደምናደርግ ራሱ ምንም የማውቀው ነገር የለኝም። እኔም አላውቅም ሀንዬ፣ ግን ብቻ ልጁ በጣም ተጎድቷል። ቆይ አባዬ፣ አንተ ስለዚህ ነገር ታውቅ ነበር እንዴ? አዎና፣ ታውቂያለሽ፣ ያንቺን እውነት እወጣለሁ ብዬ ልጄን ጉድ አደረግኩት። ለእኔ እኮ ሁላችሁም አንድ ናችሁ ሀንዬ። አውቃለሁ አባዬ ታውቂያለሽ ያን ጊዜ ልክ እንደሰረቀው ሲያውቅና፣ በቃ ይህን ውጥናችንን ስንጀምር፣ እንግዲያስ ከአሜሪካ የመጣህ ዳያስፖራ ሆነህ ተዋወቃት ብለን ሶስታችንም አራራታችንም ተማከርንና እሱም ተስማማ። እሽ አባዬ። ከዛ በኋላ ግን የማይሆን ነገር ተፈጠረ። ምክንያቱም እሱም እሷን አፈቀረ። በቃ ምን ልበልሽ። እናም ለዛ ነው እንጂ እውነት ለመናገር ተምቹ በጣም የዋህና ሚስኪን ልጅ ነው። እባክሽ አንዬ፣ እናትሽ ደግሞ ለማሳሰር ደፋ ቀና እያለች ነው ብሎ ተናገረ። አቶ ኖላዊ እንግዲህ ወደ ወይዘሮ ሜላት ቤት ሄደና፣ እባክሽ ልጁ እኛ ለመስራት ብለን ያቀናብር ነው ነው እንጂ በፍጹም የባዩሽ ቅጥረኛ አይደለም ሀን እየነገረችኝ ለማሳሰር እየሞከርሽ መሆኑን ሲቀጥል ደግሞ እይውልሽ አሁን ተምቹን ሳይሆን ገለሽ የምትቀብሪው አሲርን ነው። ደግሞ አሲር ማን ነው? አሲር ማለት ለአንቺ ደም የሰጠሽ ነው። ስለዚህ አሲርን ጎዳሽ ማለት ተምቹን ጎዳሽ ነው። አሲር እና ተምቹ አንድ አምሳል አንድ አካል ናቸው። ምንም እንኳ በደንብ ባይገናኙ፣ ወንድማማቾች ናቸው። አንድኛው ሲከፋው፣ አንድኛው ያጽናናዋል። አሁን ተጣልተው፣ አሁን ይታረቃሉ። ተለያዩ ስንል መልሰው ይደጋገፋሉ። ስለዚህ ይህንን ገመድ ባትበጥሽባቸው ጥሩ ነው። ካልሆነ ግን እኔም ላይ ሆነ እንዲሁም እተምቹ አሲር ላይ የሚፈጠረውን ነገር ወደፊት ከባድ ነው የሚሆንብሽ። እባክሽ ይህን የእናት ብሎ ሄደ። ወይዘሮ ሜላትም አስብበታለሁ አትቆይም እንደ ስትለው እረ አልቆይም፣ ይህንን እኮ ለመናገር ነው የመጣሁት ብሎ ወደ ቤቱ አቀና። አቶ ኖላዊ ብቻውን እየተከዘ የእውነት ተምቹን አሳልፋ ትሰጠው ይሆን? ወይስ አሰጠውም? እርግብ እርግብ፣ ይህን እንደ አባ ጨጓሬ የሚኮሰኩስ ገላህን እኔ አቅፌ ተኝቼ ፍቅር ይበልጣል ብዬ ነበር። አንተ ግን አሳልፈህ ሸጥከኝ፣ አሳልፈህ ሰጠኸኝ እያለች ተምቹን ወቀሰችው። ተምቹ እባክሽን፣ ይቅርታ አድርጊለኝ፣ እባክሽን እያለ ቢለምናትም አልፈልግህም ከዚህ በኋላ የምትፈልገውን ነገር በሙሉ ወስደሃል፣ እናም እንዳትከተለኝ ብላ አለችው። ግን እኮ እርግብ፣ እውነት ለመናገር ከዚህ ሁሉ ንጹሕ ማንነቴ አንቺን ማፍቀሬ ና መውደዴ ነው። ሌላው ነገር ውሸት ነው። ደግሞም አየሽ ማንም ንጹሕ ሰው የለም ብዬሽ የለ፣ አንቺም እኔም ንጹሆች አይደለንም፣ እባክሽ እያለ ቢለምናትም እርግብ ግን በፍጹም ፍቃደኛ አይደለችም። እንደውም የጓደኛዋን ገንዘብ ሰርቃ በጣም ይቅርታ፣ በቃ ወደ ዋሳ መሄድ አለብኝ ብላ መንገዷን ጀመረች። ውድ የህያቤ ቤተሰቦች፣ በቀጣይ እርግብ የእውነት ትያዝ ይሆን ወይስ ደግሞ አምልጣ ወደ ሀገሯ ትሄድ ይሆን? ተምቹስ ወርቁን በድጋሚ ሰርሰ